ማህደር ዜና፣ የኤርትራ ፕሬዝደንት ኢሳያስ አፈወርቂ የሀገራቸውን የነፃነት ቀን ምክንያት በማድረግ ባስተላለፉት መልእክት ከዋሽንግተን እስከ ካርቱም የሚገኙ ፖለቲከኞች መሪዎችንና መርሃቸውን ተቃወሙ። ኢትዮጵያን የሰማንያ ዓመታት የውድመትና ምስቅልቅል የወኪሎች ወ ኪል ሀገር በማለት ነቀፏትም። የኢትዮጵያ ገዢ የብልጽግና ፓርቲን ደግሞ ብዙ ጦርነቶችን የሚያቀጣጥል ቴክኖሎጂና ጦር መሳሪያዎችን የሚያከማች የውጭ ኃይላት አዲስ የወኪሎች ወኪል ወይም ተገዢ በማለት አጣጥለውታል። ፕሬዚደንት ኢሳያስ ከ1998 ጀምሮ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የአደባባይ ንግግር፣ ጋዜጣዊ መግለጫ ይሁን ቃለ መጠይቅ ባደረጉ ቁጥር ካፋቸው የማይጠፋውን ህወሓትን ግን ዘንድሮ በክፉም ሆነ በደግ አላነሱትም። የአንጋፋው መሪ መልእክት፣ የሌላ ጦርነት ዝግጅት ይሆን ይሆን? ላፍታም አብረን እንጠይቅ። የኢትዮጵያና የኤርትራ አዎንታዊ ወይም አሉታዊ ግንኙነት ሲነሳ ጥቂቶች እንደ ፖለቲካ አቋም ዝንባሌ ወይም ጥቅማቸው ምክንያት የሚሉትን ሰበብ እያስከተሉ ይከራከራሉ። ብዙዎች ከጥቂቶቹ አንዱን ወይም ተቃራኒውን ደግፈው በስሜት ይንጫጫሉ። ሐቅ ፈላጊ ወይም ሐቅ ተናጋሪው በተከራካሪ ተንጫጮቹ መሃል ተቃርጦ የአንዱ ወይም የሌላው አንዳንዴ ደግሞ የሁለቱም ኢላማ ሲሆን ማየት በርግጥ እንግዳ አይደለም። የኤርትራ የነጻነት ቀን ወይም አመት መቼነትም ክርክር ጫጫታም የሐቅ ህቅታ ተቃርኖ ከሚያጭሩ ምክንያቶች አንዱ ምናልባትም ትንሹ ነው። የኤርትራ የነጻነት ቀን ወይም ዓመት የሚቆጠረው የቀድሞዋ የኢትዮጵያ ራስ ገዛ አስተዳደር በ1993 ህዝበ ውሳኔ በተባለው ውሳኔ ዓለም አቀፍ የመንግስትነት እውቅና ካገኘች ወዲህ ነው ወይስ የቀድሞው የኤርትራ ደፈጣ ተዋጊ ቡድን ሻዕብያ አስመራን ከተቆጣጠረበት ከግንቦት 1991 ጀምሮ ነው? ኤርትራ ግን ቀድሞ ደፈጣ ተዋጊ ቡድን የኋላና የእስካሁን ገዥዋ ህዝባዊ ግንባር ንዲሞክራሲን ፍትህን ህግዴፍ በወሰነላት መሰረት ባለፈው ቅዳሜ ሠላሳ አራተኛ ዓመት የነፃነት በዓሏን አክብራለች። የሀገሪቱ ፕሬዝደንት ኢሳያስ አፈወርቂ በዕለቱ ባደረጉት ንግግር ከ1953 እስከ 1959 የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ከነበሩት ከጆን ፎስተር ዳላስ እስከ ፕሬዚደንት ዶናልድ ትራምፕ ያሉትን የዋሽንግተን ፖለቲከኞችን ምርህ የሶቪየት ኅብረትን እርምጃም አጥብቀው ተችተዋል ኢሳያስ። ተመዝግቧል፣ ተሰንዷል፣ ይታወቃል ዝርዝር አያስፈልገውም፣ በሚሉ ቃላት በሚያሳርጉ አረፍተ ነገሮቻቸው ኢትዮጵያ ለዋሽንግተንና ለሞስኮዎች ቀጥተኛ ወኪልነት እንኳን ሳትበቃ የወኪሎቻቸው ወኪል ለማድረግ የተከተሉት መርህ ለሰማኒያ ዘመናት ውድመትና ምስቅልቅል አስከትሏል ይላሉ። ኢትዮጵያ ስንል ከሰማንያ ዓመታት በላይ ወይም ለሶስት ትውልዶች ኢትዮጵያ የወኪላችን ወኪል ትሆናለች የሚሉ የዋሽንግተን ፎስተሮች ቡድን ወይም የፎስተር ዳላስ ማለት ነው የጀመሩት የፖለቲካ ፖሊሲ ያስከተለው ውድመትና ምስቅልቅል በመዛግብት ተሰንዷል። በቀዝቃዛው ጦርነት ወቅትም በተመሳሳይ መርህ የሶቪየት ሕብረት መሪዎች የነበሩት የፈጸሙት ስህተቶችም ተሰንዷል። ኢትዮጵያ ውስጥ የሁለት ትውልድ ሀገር የመገንባት ዕድል ከሽፏል። ከቀዝቃዛው ጦርነት ፍጻሜ በኋላም ሀገረ መንግስት ወደ መገንባት ከመሄድ ይልቅ የተወሰደው የጎሳ ግጭትን የሚያባብስ ምርጫ ያስከተለው ማብራሪያ የሚያስፈልገው አይደለም። ኢትዮጵያ ፕሬዝደንት ኢሳያስ እንዳሉት የወኪሎች ወኪል ልትሆን ላትሆንም ትችላለች ግን ከ1991 ጀምሮ በዲፋክቶም በይፋም የሚመሯት ሀገርስ ለህዝቧ ሰላም ደህንነትና ልማት የሚሰራ ሀገረ መንግሥት ገንብተውላት ይሆን? የኤርትራ አፋር ብሔራዊ ጉባኤ የሥራ አስፈጻሚ ኮሚቴ አባልና ቃል አቀባይ አሊ መሐመድ ዑመር እንደሚሉት ፕሬዚደንት ኢሳያስ ሁሌም ለሕዝባቸው ከመስራት ይልቅ ሌሎችን በመውቀስና በማውገዝ እንደኖሩበት አሁንም ደገሙት። ድሮ ወያኔ ወይም ቲፒልፍም ይኮንን ነበር። አሁን ደግሞ ብልጽግናን ደሞ ተክተዋል። እሱ ሁል ጊዜ የራሱን ሕዝብ ከራሱ ጋር አስታርቆ ስራ እድል፣ ኢኮኖሚ እድል፣ ሰላም ከጎረቤቶች ጋር ወይም ደግሞ ዲሞክራሲ ከማስፈን ይልቅ ሁልጊዜ ስለ ውጭ ነው የሚያወራው። ልንወረር ነው ልትወሩር ነው ይላል። እሳት ጎረቤቶች ጋር የተጣላበት መንግስት የለም። የፖለቲካ ተንታኝ አብዱራህማን ሰዒድ በበኩላቸው የኤርትራው ፕሬዚደንት ኢትዮጵያን በሚመለከት ያስተላለፉት መልእክት ኃይለኛ ነው። በ2018 ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውልም በይፋ መፍረሱን አረጋግጠዋል። ፕሬዝደንት ኢሳያስ ኃይለኛ የሆኑ መልእክቶች ለማስተላለፍ ሞክረዋል። ፕሬዝደንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ስምምነት አብቅተዋል ብለዋል። እንግዲህ ሁለተኛው ኢትዮጵያ መንግስታት ለባለፉት ሰማንያ ዓመታት የውጭ አጀንዳ የውጭ ሀገሮች አገልጋይ ሆኖ ነው ኤርትራን ሲያሰቃይ የቆየው እና በሁለት ሺ አስራ ስምንት ይሄ ነገር ለውጥ መጥተዋልና ይቀየራል ሲባል ይህም አሁኑ ያለው የብልጽግና በስም ጠቅሰው እሱንም የውጭ አጀንዳ አገልጋይ ሆነዋል ብለዋል የኢትዮጵያ ገዢ ፓርቲን ብልጽግናን ግን አዲስ የውጭ ኃይላት ወኪል ወይም ተገዢ በማለት በኢትዮጵያ ህዝብ ላይ ታወጀ ላሉት ጦርነት ተጠያቂ አድርገውታልም ባለፉት ሰባት ዓመታት ከዚህ ሁሉ የጎሳ ፌዴራሊዝም ካስከተለው ውድመትና ምስቅልቅል በኋላ ርምት ወይም ሪፎርም መጥቷል በመባሉ በኢትዮጵያ ህዝብ የፈነጠቀው የተስፋ ስሜት በኤርትራ ህዝብ በሌሎች ጎረቤት ሀገራትና በዓለም ህዝብ ዘንድም የፈጠሩት ተስፋዎች የትናንት ትውስታዎች ናቸው። ተስፋ የተጣለበት የህዝቦች ጉጉት ያስደነገጣቸው የውጭ ኃይላት ግን አልተደሰቱም። ባለፉት ጥቂት ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ተገዢ በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች የጭንቀታቸው ማሳያ ናቸው። በተለያዩ አቅጣጫዎች የውሃዎች የቀይ ባህር፣ የቀይ ባህር በር፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሻውያንና የሴማውያን እንቆቅልሽ፣ የጎሳ የእርስ በርስ ጦርነት የአፋር መሬትና ህዝብን እንደ መጫወቻ ሜዳ መመዝበር ወዘተ የጀብደኝነትና ሁከቱ መጨረሻ ሊባል የሚችለው ወደፊት መሸሽ ብቻ ነው። የፖለቲካ ተንታኝ አብዱራህማን ሰዒድ እንደሚሉት ፕሬዝደንት ኢሳያስ ደጋግመው የውጭ ኃይላት የሚሏቸው ዋሽንግተኖችን ብቻ አይደለም አካባቢያዊ ተዋኞች የሚባሉትን በተለይም የተባበሩት አረብ ኤምሬቶችን እንጂ። ለዚህም ምክንያት አላቸው። ከአቡዳቢ ገዢዎች ጋር ኢሳያስ በሁለት ምክንያቶች ተቀያይመዋል። የአቡዳቢ ገዢዎች አሰብ ላይ መስርተውት የነበረውን ወታደራዊ ሰፈር ወይም ቤዝ ጥለው መውጣታቸው አንድ፣ ሁለተኛውም በሱዳን ምክንያት። በዚህም ምክንያት አቡዳቢዎች ኢሳያስ አፈወርቂን አቶ አብዱራህማን እንዳሉት መቅጣት ይፈልጋሉ። የዩናይትድ አረብ ኤምሬትስ ከእስራኤሎች ጋር ሆነው ሱዳን ውስጥ አፍሪካ ቀንድ፣ ሶማሊያ፣ የመን ሌሎች አካባቢዎችም በጣም አግሬሲቭ የሆነ ፖሊሲ እየተከተሉ ናቸው። እስከ አልጄሪያም ደርሰዋል። አሁን ጠቅላይ ሚኒስትር አብይ አህመድ በቀጥታ ከቤንዛይድ ጋራ እየሰራ መሆኑን እና ይህምን ማለት ነው የውጭ አጀንዳ የሚለው ፕሬዚደንት ኢሳያስ እና የአብይ አህመድ ወይም ደግሞ ለኢትዮጵያ ጥቅም ተብሎ አይደለም አሁን የአሰብ ጉዳይን የሌላን እየተነሳ ለማስፈራራት የሚፈልጉት ምናልባት ዩኤ ለፕሬዝደንት ኢሳያስ ሊቀጡት ይፈልጋሉ የሚቀጡበት መንገድ ደግሞ አንደኛው በጠቅላይ ሚኒስትር አቢ አህመድና የአሰብን የሌላ ጉዳዮች እያነሳ ሊያጠቁት ይፈልጋሉ ፕሬዝደንት ኢሳያስ ኢትዮጵያ ውስጥ ወይም በአካባቢው ታወጀ የሚሉት ብዙ ጦርነቶችን ለማስቀጠል ነው የሚሉት ዘመናዊ ቴክኖሎጂ እና ጦር መሳሪያዎች የብልጽግና ፓርቲ እየሰበሰበ ነው ብለዋል። የኤርትራን ሕዝብና መንግስትን ወደ ግጭት ለማስገባት የሚሸረበው ግልጽና ስውር ሴራን ያላወቀው የለም ይላሉ የኤርትራው መሪ። የዳግም ጦርነት ዝግጅት ይሆን? አቶ አሊ መሐመድ ዑመር አዎነው መልሳቸው። እሱ ራሱ በኃይለኛ ጦርነት ተዘጋጅተዋል። በተለይ አካባቢ ሁለቱም አፋሮች አካባቢ ያለውን ቡሬ አካባቢ ቡሬ ግንባር የሚባለው ኃይለኛ የጦር ዝግጅት አድርገዋል። የጦር ዝግጅት ማለት ምንድን ነው? ወታደር አስፍረዋል ወይስ በጣም በኃይለኛ ብርጌዶች ቡሬ ግንባር ላይ አስፍረዋል። እንዲሁም አሳብና አካባቢ ድሮም የሚታወቅ ነው። ኖጎ ዞን የተባለው የወታደር ዞን ተብለዋል። እንደውም ብዙ ካምቦች ነው ያሉት። አቶ አብድራህማንም በዚህ ይስማማሉ። በአቶ አብድራህማን አገላለጽ ቁልፉ ያለው ግን አስመራ ወይም አዲስ አበባ መሪዎች ጋር ሳይሆን አቡዳቢዎች እጅ ነው። እንግዲህ ይሄ ነገር ምን ያህል ያሰጋል፣ በኢትዮጵያና በኤርትራ ውስጥ ጦርነት ያመጣል ወይ ለሚለው ጥያቄ እንግዲህ ቁልፉ ዩኤኢ ውስጥ ነው የሚሆነው። ማለት ኢትዮጵያና ኤርትራ ባድመ በምትባለው ግዛት ሰበብ ውጊያ ከገጠሙ ከ1998 ወዲህ የኤርትራው ፕሬዝደንት በይፋ ንግግር ሲያደርጉ ይሁን ቃለመጠይቅ ሲሰጡም ህዝባዊ ወያኔ ሀርነት ትግራይ ወይም ህወሀትን የማይተቹም፣ የማያውግዙ፣ የማይወነጅሉበት ጊዜ አልነበረም። ከነበረም ጥቂት ነው። በዘንድሮ ንግግራቸው ግን የህወሀትን ስም አልጠቀሱም። እንደገና አቶ አብዱራህማን ዘንድሮ ግን ምንም ሳይጠቅሷቸው አልፈዋል። ኢንፎርመሊ የሶሻል ሚዲያ አክቲቪስቶች አርገው ግንኙነት እና መልእክቶችም ሲያስተላልፉ ቆይተዋል። ፍቅር እንደገና እያሉ ነው ማለት ነው። ወል እንደዛ ነው። ምክንያቱም የፕሬዚደንት ኢሳያስ ፍቅር ከቲፒኤልኤፍ ይሁን ከአብይ አሕመድም ከሌሎቹም ጊዜያዊ ነው ከሱዳኖቹም ሳይጨም ሳይቀር ነው ማለት ነው። ሁሉ ጊዜ ጊዜያዊ ነው፣ ዘላቂ አይደለም። ፕሬዚደንት ኢሳያስ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መስረታዊት የነበረውን ወዳጅነት መመስረታቸውንም ሆነ በወዳጅነቱ ምክንያት በተሳተፉበት ጦርነት ብዙዎች በማለቃቸው አንጸጸትም ብለዋል። ኤርትራ የነጻ ሀገርነት እውቅና ያገኘችው በ1991 ይሁን በ1993 የምታውቀው አንድ መሪ ብቻ ነው፣ ኢሳያስ አፈወርቂ። ፕሬዝደንት ኢሳያስ ባለፉት 34 ዓመታት ከየመን፣ ከሱዳን፣ ከኢትዮጵያ፣ ከጀቡቲም ጋር ተወዳጅተው ተጋጅተው። ተዋግተዋል። ለኤርትራ ህዝብ ግን የ34 ዓመቱ የነፃነት ዘመን በዓል የገዢዎቹ ምርህ ብርግጥ ምን ማለት ይሆን? አቶ አብዱረህማን፣ ልክ ነው። ኤርትራ አልታደለችም። ነፃነት ሰዋት ከተቀዳጀት በኋላ የኤርትራ ኢኮኖሚና የኤርትራ አስተዳደር የኤርትራ ህገመንግስት የሚባል ነገር የለም። ህገ መንግስት አስተዳደር የለም እና በዚህ ምክንያት ህዝቡ በጣም መጥፎ ሁኔታ ነው ያለው። ይሄ አንድ ነገር ነው። ሁለተኛው ግን ማንኛውም መገንዘብ ያለበት በተለይ ደግሞ አንዳንድ ጊዜ አንዳንድ የኢትዮጵያን ዲፕሎማቶች እና ኤሊቶች የሚሳሳቱት ደግሞ ምንድን ነው የኤርትራ ነጻነት የተቀዳጀው ተጎናጽፈው ህዝቡ በደረገው መስዋዕትነት ነው። ለሰላሳ ለአርባ ለሀምሳ ዓመታት ተሰውቶ ነው እያመጣው ይህን ነጻነት። እና የኤርትራን ነጻነት የማይፈልግ ኤርትራዊ የለም። መንግስት ቢጠላም ምን ያህል ቢጠላም፣ ግን የሀገሩ ነጻነትና ልዑላዊነት ጥርጣሬ የሌለው ጉዳይ ነው። አቶ አሊ መሐመድ ዑመር ላው የኤርትራ ህዝብና እንዲሁም የአፋር ህዝብ ሰላሳ ዓመት ኦፍኮርስ ታግለዋል። ነገር ግን አሁን ያለው የድሮ ሻዕቢያ፣ አሁን ያለው ህግደፍ ኢሰብአዊ ድርጊት ከአሰብ ስቅር ወደ አሰብ ከቢር ለመሄድ ራሱ ሶስት ኪሎ ሜትር ለመሄድ ኢለፍ ያስፈልግሃል። ስለዚህ ለነፃነት ኤርትራዊ ህዝብ ሁሉ ታግለዋል። ከነፃነት በኋላ ግን የበጣው ነገር ቢኖር ግን ሲስተማቲክ ኤትኒክ ክሊኒንግ እያደረገ የአፋር የባህላዊ አናናርም እየቀየረ ከባህር ደግሞ አንዲት አሳ አውጥቶ መመገብ እንዳይችሉ ያደረገ ሻዕብያ ወይም ህግደፍ ነው። ነጋሽ መሐመድ ነኝ። ቸር